መሰጠት የሌለበት ልክ ድረስ ለሰዎች አትስጭ። አጥር ይኑር። ሚስጥራዊ ሁን እንደ እባብ ብልሁን የሌለ መጽሐፍ ቅዱስ እባብ ብልህነቱ ምን መሰልሽ? መደበቁ ነው። በቃ ማንም ሰው እባብ አሁን እዚህ እባብ ቢመጣ ደስተኛ ነሽ? ትጫዋል ላይ ይሆነ ልክ ጭንቅላቱን ለምዳት ነው የምትነሽ። እባብ ይሄ ሁሉ ህዝብ ኢትዮጵያ ሙሉ ህዝብ የሚጠሉበት፣ ግን በጣም ከብዙ እንስሳት የተሻለ በየቦታው መኖር ይችላል። ለምን? አጥር አለው። እናተት ባብ አባት ባብ ልጅ ባብ ተያይዞ መንገድ ለመንገድ አይሄዱም። ስለዚህ የምታደርጊው ነገር ስውር አደርጊባቸው። እንደ ብልሁ የምትሰሪው ነገር ስውር አደርጊባቸው። ምክንያት አይፈልጉና እንዲያረገች አይበሉሽ። ገቢሽን አትናገሪ። ለምን በትንሹ ለምሳሌ በስራ ቦታ በቤተሰብ ስትናገሪ እኔ 500 ሺህ ብር ገቢ አለኝ አልሽ አይደል፣ ግን 500 ሺህ ብር ዲሲፕሊን፣ ወጪሽ ከዛ በላይ ሊሆን ይችላል፣ የምታመጪበት መንገድ አለ። ስለዚህ ደሃው ዘመድሽ ካለ ይረዳሽ። እሷ እኮ አትሰጥም፣ ንፉግ ናት። አምስት መቶ ሺ ብር እያገኘች ይችላል። ያንን ዲሲፕሊን አያውቀውም ደግሞ። በኑሮ ድካም ውስጥም ከሆንሽ አምስት ሺ ብር አጥቼ ብለሽ አታልቅሽ በየሰው ላይረዱሽ ይችላሉ። አምስት ሺ ብር የህይወትና የሞቶ ነው ብሽ ሊሆን ይችላል። አንቺ ግን ይሄን ሁሉ ሚስጥርሽን እየገለጥሽ አትስጪ። አጥር ይኑርሽ። እንደገና ደግሞ ቀድም እንዳልኩሽ የማይረዱሽ ሰዎች ባሉበት ሊረዳሽ የሚችል ፈጣሪሽ ጋር እግዚአብሔር ጋር የምትታመኝባት ሴንሲቲቭ ታይም እቺ ናት። ከኢየሱስ እንደ ወደ ቤተ ቤተክርስቲያን ምታለቅሹ አምላክሽ ጋር ምትጸልዩ